የጠቅላይ ሚኒስትር ዶክተር አብይ አህመድ የቬትናም ጉብኝት በበርካታ ዘርፎች ልምድ የተቀሰመበት መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ገለጹ። ቢለኔ ስዩም ጠቅላይ ሚኒስትሩ በአሳለፍነው ሳምንት በቬትናም ያደረጉት ይፋዊ ጉብኝትን አስመልክተው በሰጡት ማብራሪያ ጠቅላይ ሚኒስትሩ በቬትናም ቆይታቸው ከሀገሪቱ የተለያዩ ከፍተኛ የስራ ኃላፊዎች ጋር መምከራቸውን ተናግረዋል። በዚህም በሁለቱ ሀገራት መካከል በተለያዩ ዘርፎች ያለውን ትብብር ይበልጥ ማጠናከር የሚያስችል ውይይት መደረጉን አስረድተዋል። ለ2017-18 የምርት ዘመን ግብዓት የሚሆን ከ10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ ተጓጓዘ። ለምርት ዘመኑ 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ተገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ መሆኑ ተገልጿል። ከ5705 በላይ ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ ይገኛል። ፖሊስ በርካታ ህገወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር ያዘ። የኢትዮጵያ ፌዴራል ፖሊስ በበጀት ዓመቱ 9 ወራት ህገወጥ የጦር መሳሪያ ዝውውር ለመከላከል በተደረገ ኦፕሬሽን 121 የጦር መሳሪያዎችን ከመኖሪያ ቤቶች፣ 8989 ከጸረ ሰላም ኃይሎችና 36 የጦር መሳሪያዎችን በኬላዎች ላይ መያዙን ገልጿል። ህብረተሰቡ ህገወጥ የጦር መሳሪያዎችን ዝውውር ሲመለከት በዜጎች የተሳትፎ መተግበሪያ የኤፍፒ አፕና በ991 ነጻ የስልክ መስመር ጥቆማ በመስጠት የዜግነት ድርሻውን እንዲወጣ ጥሪ አቅርበዋል።